ያፌት እንግዲህ ሰው የገደለ አስመስሎ እንግዲህ ናታንን ቪዲዮ ቀርጾታል። ይህን ቪዲዮ ደግሞ የሚያሳያት ለኤፍራታና ለጽዮን ነው። ሰው ኤፍራታና ጽዮን ይህን ነገር ሲያዩት ገነትም ጭምር የሚያምኑ ይመስላችኋል? ይህን ነገር አምነው ኤፍራታ ናታንን የምጠለው ይመስላችኋል? ለናታን ያላት አመለካከት የሚቀየር ይመስላችኋል? ወይስ ደግሞ ያፌትን አታምነው መቼም፣ አይኔን አላምንም አትልም? ትክክለኛ ሰው የገደልን የሚያስመስል ቪዲዮ ማለት ነው። ሶ ኤፍራታ ልታምኖ ትችላለች፣ ግን ደግሞ ያን የጋብቻ ወረቀት የምትፈርም አይመስለኝም። ሁላችሁም ክፍል ስልሳ አንድ ይለቀቅ ይለቀቅ እያላችሁ ነበር። ሶ ዛሬ ይለቀቃል ብዬ ተስፋ አድርጋለሁ ማታ። እስከዛው ግን ምን ይፈጠራል የሚለው እና በባለፈው ላይ አሁንም አስተያየታችን እንሰጣለን ማለት ነው። ኤፍራታ እንግዲህ እናቷ ገነት እንደሆነች እስከ ዛሬ ሲጠበቅ የነበረው ስንት ዘመን ተደብቆ የቆየው ሚስጥር ፈንድቷል ማለት ነው። በመጨረሻም እንግዲህ እነሱ ለመናገር ሲጨነቁ ሲጠበቡ የነበረውን እንግዲ ጽዮን ሰሞኑን ባጋጠማት ሕመም ምክንያት አፈንድተዋለች ማለት ነው። ይህን የሰማችው ኤፍራታ እንግዲ ድንግጥ ብላለች። ከዚህ በኋላስ ምን የሚፈጠር ይመስላችኋል? ገነትን ሄዳ ምትወቅሳት ይመስላቸዋል ወይስ ደግሞ እናት ስለሆነች ደስ ብሎኛል ብላ ለከፈለችው መስዋዕት ሁሉ ዋጋ ሰጥታ የምታመሰግናት ይመስላቸዋል? ምን የሚፈጠር ይመስላቸዋል? ግምታችሁን ኮሜንት ላይ እያስቀመጣችሁ እስከዛው ላይክ፣ ሸር፣ ሰብስክራይብ አድርጉ። በዛ ጋር ቤዛ ቤዛ የቤዛ ነገር ሁላችሁን የሚያሳስባችኋል ብዬ አስባለሁ። በመታሰሯ አብዛኞቻችን ደስተኛ ነን። እንግዲህ እሷ በቅርቡ ትታሰራለች ብሎ እያሰበ የለም ነበር እንደዛ ያሰበ ነበር የለም ነበር። ግን ደግሞ እንግዲህ ያው የቀደመችው እሷ ገብታለች ማለት ነው። ሶ አሁን ቤቷን ቤቷን ሽጣ ከእስር ቤት ለመውጣት እያሰበች ነበረ ሽጣ ምትወጣ ይመስላችኋል ወይስ እዛው ምትቀጥል እዛው ምትበሰብስ ይመስላችኋል በዚህ አካሄዷ ምትወጣ አይመስለኝም ምክንያቱም ሁሉም ሰው በየራሳቸው መንገድ ተጠምደዋል ማለት ነው ቤዛም ተጠምዳለች ኤፍራታም ተጠምዳለች ጽዮንም የማስታወስ እድሏ ዝቅተኛ ሆኗል ሉሊትም በዛ በራሷ መንገድ እንትን እያለች ነሆን ቤዛን ቼክ የሚያረጋት የለም የሚጠይቃትም የለም በዛ ናታንም የራሱ ችግር ተፈጥሯል። ያ ፊት በዛ ሌሎች ችግሮችን እየፈጠረ ነው። ቤዛንም እዛው በራብ እየቀጣት ነው ማለት ነው። ስለዚህ ከዚህ በኋላ ምን የሚፈጠር ይመስላችኋል? ግምታችሁን አስቀምጡ። ቤዛ እንግዲህ ያሰበችውን ሀሳብ ጓደኛዋ የምታስፈጽምላት አይመስለኝም። እንግዲህ ቤቱ እንዲሸጥ ሽጣ ከዛ በኋላ ከእስር ቤት እንድትወጣ እየነገረች ነበር ለጓደኛዋ። ሶ ይሄ ነገር ምን የሚሆን ይመስላችኋል? የምትሸጠው ይመስላችኋል? አታሸጣትም ጓደኛዋ በእርግጠኝነት አታሸጣት። ምክንያቱም ይህ ሁሉ ነገር እያደረገች ያለችው ነገሮች እንዳይፈጠሩ እያደረገች ያለችው ማናት? ጓደኛዋ ናት። የፍራታን ሁሉ ልትጎዳት ነበር ምናምን። እስከዛሬ ኮ ፍራታ ሞታ ምናምን ታረስታ ነበር ግን ደግሞ እቺ ጓደኛዋ ባደረገችው እየተከለከለቻት ስለነበር እንጂ እስከዛሬ ናታንም ያው እየተሰጠው መድኒት ሰርቶለት ከቤዛ ጋር ይቀጥል ነበረ። ኤፍራታም እስከዛሬ ህይወት አይኖር ነበር እዛ ቤት የመኖር እድሏን በጣም ዝቅተኛ ነበር የሚሆነው። ስለዚህ ጓደኛዋ ትልቅ ባለውለታናት ብዬን አስበው ለኤፍራታ። ኤፍራታ ግን ይህን ነገር እንደምታደርግ ሁላቸውም አያውቁም ማለት ነው። እሱ አሁን የቤዛ ጓደኛ ዛቤት ስትመጣ ልክ እንደ ጠላት እየቆጠሯት ነው። ማንም ሰው እያስገባ ማግባት አይደለም፣ ነገሮችን ቸክ የማድረግ እድሏ በጣም ዝቅተኛ ነው። አሁን ይህን ነገር ደግሞ በጎን ሌላ ችግር እየፈጠሩባት ነው። እነዛን ችግሮች ለመፍታት የቤዛ እንግዲህ ጓደኛዋ ፖሊስ ናት፣ ፖሊሷ ናት ለካ እየተከታተለቻት ያለችው እሷ ጓደኝና ና ብላ አምና ሁሉን ነገር እያማከረቻት ነበር። የኔ የገልቱ ግን ደግሞ እበላለው ስትል ተበልታለች ማለት ነው። ቤዛ እንግዲህ ለፍቅር ብላ ብዙ መስዋዕትነት ከፍላለች። ብትከፍልም ግን የሚሳካላት አይመስለኝም። ያፌት የውነት ኤፍራታን ከወሰዳት ግን ምናልባት በትንሹም ቢሆን የመሳካት እድሉ ከፍተኛ ይሆናል። ኤፍራታ ያው ለያፌት ብትፈርምለትም ለናታን ብላ ብትፈርምለትም ግን ደግሞ ናታን እሱ ጋር ብትፈርም ለሱ ብላ እንደሆነ ስለሚያውቅ ከእሷ ጋር ይቀጥላል ብዬ አላስብም። ናታንም ከቤዛ ጋር አይቀጥልም። በጭራሽ መቀጠል አይፈልግም። በግድም ቢሆን ሊቀጥልም አይችልም። በግድም እንግዲህ ከእሱ ጋር እንዲቀጥል አድርገው ነበር፣ ግን አልተሳካላትም። የፍራታም እንዲሁ ከሌላ ሰው ጋር የመቀጠል እድሏ በጣም ዝቅተኛ ነው። ሌላ ሰው መውደድ አትፈልግም። ከሌላ ሰው ጋር መሆን አትፈልግም። ለሱ ብላ ይሄን ነገር ብትፈርምም ግን ደግሞ ወደፊት ስለምታስረደው በፊትም እንግዲህ ቤዛ አስገድዳ ናታንን አስፈርመው አግብቷት ነበር፣ ሌላ እንዳገባ እያወቀች ግን የፍራታ ተወደው ነበረ፣ ታፈቅሮ ነበረ። አሁንም ቢሆን ቤዛ ቤዛን ፈርሞ ቢያገባትም አሁንም ይተዋታለኝ በሆነ ነገር አስገድድ፣ አሁንም ልታስፈርሞ ትችላለች፣ ልታገቦት ትችላለች። ያፌትም ስላለ ማለት ነው። ግን መቼም መቼም ቢሆን አብሯት ሊቀጥል አይችልም። ሲቀጥል ደግሞ ኤፍራታንን ቤዛ ኤፍራታንንና ያፌት ሊያገባት ይችላል፣ የእሱ ሊያደርጋት ይችላል። ግን ደግሞ ናታንም ከእሱ ጋር ቢያት የሚከፋ አይመስለኝም። ኤፍራታ ለጊዜው ከፍቷት ነበር፣ ግን ደግሞ እንደሚወዳት በደንብ አስረግጣ ስለምታቅ ተገዱ እንደሆነ ይሄን ነገር ያደረገው ስለምታቅ፣ ስለዚህ የፍራታ ጨክና ሱን መተው አትችልም። እሷም አትችልም፣ እሱም አይችልም። ተገዳ እንደሆነ ስለሚያቅ ማለት ነው። ሶ እነዚህ ሰዎች ይለያያሉ ብዬ አላስብም። ያፌት ግን ጮቤ እየረገጠ ነው። አቤት ደስታው ልክ አልፏል። ከመጠን ያለፈ ደስታው እያስፈነጠዘው ይገኛል ማለት ነው። አይ ደስታን በቅጡ ብታደርገው ይሻላል። እና ይሄ ደስታው የሚቆይ ይመስላችኋል? አይመስለኝም። እኔ የቤዛ ጓደኛ መታ ምታከሽፍበት ይመስለኛል። ሲቀጥል ደግሞ ይህን ነገር ቢያሳይ ኤፍራታ አታም ነውም። ሲጀመር ይህን ነገር ቢያሳያት ኤፍራታ አታም ነው። የምትፈርምለት አይመስለኝ ብትፈርምለትም አብረው አትቀጥልም። እሱ ግን በቃ ቀጥታ የእሱ እንደሚያደርጋት በጣም እርግጠኛ ነው። ምክንያቱም ይህን ነገር አዘጋጅቶ ስለነበረ አሁንም ቢሆን እርግጠኛ ሆኖ ለእሷ ለማሳየት ይህን ቪዲዮ እንዴት እንደቸኮለ በእንቅፋት አዝሮ ሊደፈው ደርሷል ማለት ነው። እየቸኮለ ነው ለእሷ አሳይቶ መቼ ከናታን ተለይታ መቼ ይህን በዚህ ነገር አስፈራርቶ እሷን አስፈርሟት እኔ ጋር እኔ ወረቀት ላይ ካልፈረምሽ ዳታንን አሳስረዋል ወይ ያስገድለዋለሁ ብሎ እንግዲህ በምትወደው ሰው መጥቶ እንትን ሌላት ነው ማለት ነው። አስገድዶ ሊያስፈርማት ነው ማለት ነው። ስለዚህ ይሄ ሰውዬ የሚሳካለት ይመስላችኋል? አንዳንዴ እኮ በነገሮች ስንቸኩል ችኩል ችኩል ችኩል ስንል ለማግኘት ስንቅለበደም ነገሮች ይበለሻሻሉ፣ ሳይሳኩ ይቀራሉ። ስለዚህ የአፌት ችኮላ የሚሳካለት አይመስለኝም። በጣም ቸኮለ። ጭራሽ ሰራተኛ ሁሉ ቀጥረዋል ማለት ነው። ኤፍራታ ደግሞ መቼም መቼም ቢሆን አብረዋት ሆን ሌላ መንገድ ትጠቀማለች። ቢኒያም እና ዳግም አግዘዋት ነገሮችን ያስተካክላሉ ብዬ አስባለሁ። በፊት ያው ጽዮን ታግዛት ነበረ፣ በተወሰኑ መልኩ ታግዛት ነበር። የሆነ ቦታ ስትሄድ ማብራት ትሄዳለች፣ ነገሮችንም ለማስተካከል ሀሳብ ትሰጣታለች ምናምን። አሁን ግን ሁሉም ነገር ቀርቷል ማለት ነው። ሀሳብ መስጠትም የለም፣ ነገሮችን ማስተካከልም የለም ምናምን። በቃ ማስታወት አትችልም። እያስታወሰች ቢሆንም ትንሽ ትንሽ ግን ደግሞ ቶሎ የመርሳት ችግር አለ ጣቢያ እየቀላቀለች ነው። እሷን እንኳን የሆነ ነገር ይዛት ብትሄድ የሆነ ቦታ ይዛት ብትሄድ እንኳን ታከሽፍባታለች። ጣቢያ እየቀላቀለች ነው። የሆነ ነገር ቀላቅላ ነገሮችን ታከሽፍባታለች ብዬ አስባለሁ። ስለዚህ ጽዮን አሁን አታግዛትም፣ የፍራታ ብቻዋን ነው ማለት ነው ይህን ነገር የምትጋፈጠው። ምናልባት ለናታን ከነገረችው ያው ይህን ነገር እንዳደረገ ትጠይቀዋለች። ናታን ደግሞ ይህን ማድረጉን አያስታውስም። ሁሉንም ነገር እረስቷል። ሶስቱ አላደረግኩም ብሎ ይገግማል። እሷ ደግሞ አድርግል ትላለች። በመሀላቸው የተወሰነ ቢሆን ጥል ይኖራል። ምክንያቱም እንዴት እንደዚህ ይክደኛል፣ እንዴት ደብቆኝ እንደዚህ ያደርጋል በማለት እንግዲህ ሁለቱ ይጣላሉ ብዬ አስባለሁ። መጨረሻቸው ምን እንደሚሆን አናቅም ግን ሁላችንም በጉጉት እየጠበቅን ነው። ኤፍራታ የምታገበው ላታገበውም ትችላለች ልታገበውም ትችላለች እያላችሁ ነው ብዙዎቻችሁ። ናታን ስለምትወዱ ኤፍራታል ያው ለናታን ስትል ብዙ ነገር ታደርጋለች ብዬ አስባለሁ። ልትፈርምለት ትችላለች ግን ደግሞ በሆነ መንገድ የምታመልጥ ነው። መቼም ቢሆን እንግዲህ ቤዛና ይሄ ቤዛ ያፊት ሉሊት መቼም አያልፍላቸውም። እነሱ በቅርቡ እስር ቤት ነው የሚበሰብሱት። በቃ መኖሪያ ህይወታቸው እስር ቤት ነው የሚሆን። ኤፍራታና ናታን ግን ያማለያ አብሮ ነው የሚሆኑት መጨረሻ ላይ፣ መጨረሻ ላይ አብሮ ነው የሚሆኑ። እነዚህ ሶስት ተንከሲስ ይነቀላሉ በቅርቡ ማለት ነው። ያው ሁለታቸው መሀል አሁን ላይ ግጭት ሊፈጠር ይችላል። የፍራት አድርጋል ስትለው ምክንያቱም ቪዲዮ ናይታለች ቪዲዮ ና አይቻለው ሰው ስትገድል አይቻለው ትላለች። እናታን ደግሞ ስለማያስታውስ አላደረቁም ብሎ ይገግማል። ሁለቱ መካከል ክፍተት በተወሰነ መልኩ ግን ሊፈጠር ይችላል። ግን የተዋደደን ሰው ምንም ነገር ይለየዋል ብዬ አላስብም። አይለያዩም ብዬ ነው ማስበው። ሰው መጨረሻውን ለማየት እንግዲህ ዛሬ እንጠብቃለን። ዛሬ ማታ ክፍል ስልሳ አንድ ይለቀቃል ማለት ነው። እስከዛው ሰላም ሁኑ። ወዳችኋለሁ። ባይ ባይ